ሰላም ወንዶች እንዴት ናችሁ? የጌታ ጸጋና ሰላም ከሁላችን ጋር ይሁን። በዚህ ቪዲዮ ለወንድማችን ዘማርያም የተወሰኑ ምላሾች የተወሰኑ ደግሞ ቻሌንጆችን አዘጋጅቼለታለሁ። ይህ ቪዲዮ ለወንድማችን እንዲደርሰው ኮፒ ሊንክ እንድታደርጉ ጠይቃቸዋለሁ። እስቲ አንድ ቪዲዮ ላይ ከተናገራቸው ነገሮች የተወሰኑትን እንመልከትና እንመለስ። ካሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም። ወይ መጽሐፍ ቅዱስን ጠቅሶ ኦርቶዶክስ ቤተክርስቲያን ሊሞግት የሚችል እንኳን ብዙ ሰው አለ። ነገር ግን ስለ የትኛው መጽሐፍ ቅዱስ ነው ራሱ እያወራህ ነው ያለው? ወንድማችን ቤተ ክርስቲያናችሁ ራሱ መጽሐፍ ቅዱስ አላት ወይ ከሚለው ብንጀምር መልካም ነው። በተደጋጋሚ ይህን ጥያቄ እያቀረብኩት ነው፣ ሌሎችም እያቀረቡት ነው። የቤተ ክርስቲያናችሁ የማይሳሳተው ኢንፋሊብል የሆነው መጽሐፍ ቅዱስ የትኛው ነው አሳዩን እያለ ነበር። እስካሁን ድረስ እያሳያችሁን አይደለም። እዚሁ ቲክቶክ ላይ ያሉ ከአንተ ጋር የሚሰሩ ኦርቶዶክስ አቃቢያን ደግሞ እጃችሁ ላይ ያለው ሰማንያ ያሉ ሲኖዳል አይደለም እያሉ፣ ስለዚህ የትኛውን መጽሐፍ ቅዱስ ይዘን ራሱ እንደምንሞግታችሁ አናቅም። መጽሐፍ ቅዱሳችሁ የትኛው እንደሆነ ስለማናቅ ማለት ነው። ይሄ ነው ሁለተኛ መጽሐፍ ቅዱስ ሊሳሳት የማይችል የመጽሐፍት ዝርዝር ያለው መጽሐፍ ቅዱስ ይሄ ነው ይሄኛ ብለ ስትመጣ፣ ያው እሱ ላይ ማውራት እንችላለን። ነገር ግን በዚሁ ላይ ደግሞ አንድ ነገር ላንሳ። መጽሐፍ ቅዱስን ይዘን በመጽሐፍ ቅዱስ መሰረት እንድንሞግታችሁ የተለያዩ ጥያቄዎችን እያቀረብን ኖረናል። አሁንም እናቀርበዋለን። ስለዚህ አንተ መጽሐፍ ቅዱስን ይዘ መሞገቱን ፈቃደኛ ሁን እንጂ የተወሰኑ ጥያቄዎችን ማቅረብ ይችላሉ። ለምሳሌ ኢንቮኬሽን ኦፍ ሴንትስ ወይም ደግሞ ወደ ቅዱሳን ወደ ሞቱ ቅዱሳን የሚቀርብ ጸሎትን በተመለከተ መጽሐፍ ቅዱስን ይዘ መሞገት ከቻልክ ይሄም አንድ ነገር ነው። ሁለተኛው ደግሞ ለስዕል መስገድ ነው። ይህ ኢ መጽሐፍ ቅዱሳዊ የሆነ ልምምድ ነው። የቤተ ክርስቲያናችሁ ኢ መጽሐፍ ቅዱሳዊ የሆነ ልምምድ አንዱ ይሄ ነው። ስለዚህ ለስዕል መስገድ መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ አሁን ይኸው፣ ይሄኛውም ደግሞ ሌላ የውይይት ሀሳብ ነው ማለት ነው። ይህንንም ኢ መጽሐፍ ቅዱሳዊ ነው ብለን ስንሞግተ ጉዳይ ነው ደግሞ በቅርቡ ነገረ ማርያም ዶግማ ነው የሚል ነገር እየሰማን ነው። ነገረ ማርያም ዶግማ ከሆነ የነገረ ማርያም ሐሳቦች ላይ ኢ መጽሐፍ ቅዱሳዊ የሆኑ ሐሳቦቻችሁ ላይ አሁንም መጽሐፍ ቅዱስን ይዘን መሟገት እንችላለን። ይህም ደግሞ አንዱ ማርያም ከጥንተ አብሶ ነፃ ናት ወይስ አይደለችም የሚለው ሌላው፣ ማርያም ቤዛ ናት ወይስ አይደለችም፣ የዓለም ቤዛ ናት ወይስ አይደለችም የሚለው ስለዚህ መጽሐፍ ቅዱስን ይዘን ቤተክርስቲያናችሁን መሞገት የምንችልበት ብዙ ርዕስ አለን ማለት ነው። ሌላው ደግሞ ፍትሃት ነው። ይህንንም መጽሐፍ ቅዱስን ይዘን ኢ መጽሐፍ ቅዱሳዊ መሆኑን ልናሳያችሁ በተጠንቀቅ እየጠበቅን እንገኛለን እነዚህ ሀሳቦች መጽሐፍ ቅዱሳዊ ናቸው በቤተ ክርስቲያናችሁ የሚደረጉ እነዚህ ሀሳቦች መጽሐፍ ቅዱሳዊ ናቸው ብለህ ካሰብክ ና መሟገት እንችላለን ዲቤት ማድረግ መወየት እንችላለን ለሌሎች በሚያስተምር መልኩ ማለት ነው ስለዚህ መጽሐፍ ቅዱስን ይዘን ብዙ ነገር መሞገት እንችላለን አስቀድሞ ግን መጽሐፍ ቅዱሳችሁ እራሱ የትኛው ነው የሚለውን ከመመለስ ብትጀምር አሪፍ ነው ብዬ አስባለሁ። እስኪ ወደ ሁለተኛው ደግሞ እንሂድ አሁን በመጽሐፍ ቅዱስ አምስቱ ሶላዎች መከራከል የሚችል የለም ማንም የለም። ይህንን አሁን ለአንተ ቻሌንጁን ላቅርብ። አምስቱንም ሰውላዎች መጽሐፍ ቅዱስን ይዤ መሞገት ይችላሉ። አምስቱንም ሰውላዎች መጽሐፍ ቅዱስን ይዤ መሞገት ይችላሉ። ስለዚህ አንተ አምስቱን ሰውላዎች መጽሐፍ ቅዱስን ይዘው መሞገት አይችሉ የምትል ከሆነ ይህንን ቻሌንጅ እንደው በአጭሩ አቅርብልሃለሁ። ሌላው ቻሌንጅ ይሄ። ስለዚህ በተግባር እንደው አሁን በአንድ በት ያልከውን ነገር በተግባር ብናደርገው መልካም ነው ብዬ አስባለሁ። ወንድም እስቲ ወደሚቀጥለው ደግሞ መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአመራት ነው። ስለዚህ ትልቁ ድል ምንድነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገላት ድርሳና ላይ ተወሸቁ ማለት ነው። መጽሐፍ ቅዱስን ትለን ገላትና ድርሳና ላይ አልተወሸቅንም እኛ የመጽሐፍ ቅዱስ ብቻ አማኞች ነገር ግን ሁሉ ነገር በመጽሐፍ ቅዱስ መሰረት ሊዳኝ ይችላል በሚለው ፕሪንሲፕላችን መሰረት፣ ኖ እስቲ በመጽሐፍ ቅዱስ እንዳኘው አልናችሁ። መጽሐፍ ቅዱስን ይዞ ማንም ሰው ሊሞግት አይችልም ትላለ። መጽሐፍ ቅዱስን ይዤ እስቲ ገድላችሁን ናና በመጽሐፍ ቅዱስ ዳኘው ብዬ ይኸው ቻሌንጅ ያቀርብላል። ገድላቶቻችሁን እናንተ ናችሁ አፍራችሁ የደበቃችኋቸው ኦርቶዶክሳውያን ማለት ነው። ምክንያቱም እነዛ ገድላት ውስጥ እጅግ ብዙ የሚያሳፍሩና የመጽሐፍ ቅዱሳዊ ብቻ አይደሉም፣ ኢ ክርስቲያናዊ የሆኑ ለክርስቲያኖች የማይገቡ ብዙ አይነት ነገሮች አሉ። ለምሳሌ እነዚህን ሁለቱን ላንሳል። እስቲ ወንድም በአባ ተክለ ሃይማኖት የመቃብር ስፍራ ቅዱስ ቁርባን የወሰደ ሰው ሞትን አያይም ወይ ደግሞ ሲኦልን አያይም ተብሎ ተጽፎ ይገኛል፣ ስክሪኑ ላይ እንደምትመለከተው ማለት ነው። እስቲ ይህንን መጽሐፍ ቅዱሳዊ አድርገውና ወደ ሁለተኛው ደግሞ እንሂድ። ክርስቶስ ሰምራ የክርስቶስን ጎን በመጥባት ከሐዋርያው ቶማስ በለጠች ይለናል። ሐዋርያዊ ቅብብሎች የምታምን ቤተክርስቲያን፣ ነገር ግን አንዲትን ቅድስት የተባለችን ሴት በቤተክርስቲያን ማለት ነው አንዲትን ቅድስት የተባለችን ሴት የክርስቶስን ጎን በመጥባት ከሐዋርያት ራሱ እንደበለጠች፣ ከሐዋርያው ቶማስ እንደበለጠች ጭምር ሊያሳየን ሲሞክር እንመለከተዋለን። እንደነዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚታሰበው እንደዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚገባው ወጥተው ሙግት ሊደረግባቸው ዲቤት ሊደረግባቸው አይገባም። ስለዚህ እናንተው ናችሁ የምታፍሩባቸው እነዚህን ገድላት እንጂ እኛማ እነዚህን ገድላቶቻችሁን በመጽሐፍ ቅዱስ መሰረት እንመዝናቸዋለን እንጂ መጽሐፍ ቅዱስ ትተን ወደ ገድላቷ ሊ መጽሐፍ ቅዱስ ብቻ ፕሪንሲፕሉም ሁሉም ነገር በመጽሐፍ ቅዱሱ ዳኝነት ስር ማለፍ አለበት የሚል ነው በአጭሩ ማለት ነው። በማይሳሳተው መጽሐፍ ቅዱስ እነዚህ ሊሳሳቱ ይችላሉ ያላችኋቸውን ገድላት ኑና እንሞግታቸው ሲባል ገድላቶቻችሁን ይዛችሁ እየተደበቃችሁ ትገኛላችሁ። ደግሞ ዶግማ አይደሉም ብላችሁ በጀርባችሁ አዝላችኋቸው እየኖራችሁ ትገኛላችሁ። ደብቃችኋቸው ማለት ነው። የትኛውም ቤተክርስቲያን በቤተክርስቲያን ታሪክ እንደነዚህ አይነት ነገሮችን ዶግማ አይደሉም በማለት ደብቃ የኖረችበት ጊዜ የለም። ስለዚህ እናንተ ኦርቶዶክሳያን ናችሁ፣ በገድላቱ እያፈራችሁባቸው እየሸሸጋችኋቸው ያላችሁ እኛ ወደ ገድላት እየሄድን እየተወሸቅን ወይም ደግሞ እየተደበቅን ሳይሆን፣ እየተደበቃችሁባቸው ወይ ደግሞ እየደበቃችኋቸው ያላችሁትን ገድላት እስቲ መጽሐፍ ቅዱስን ይዘን በመጽሐፍ ቅዱሱ በእግዚአብሔር ቃል ብርሃን እንመዝናቸው ነው ያለው። ይህንን ግን ለመቀበል እናንተ ፈቃደኞች አይደላችሁም። ለማንኛውም ግን እነዚህን ገድላት መጽሐፍ ቅዱስ ናቸው የሚሉ ደግሞ ወገኖች እየተነሱ ነው ልክ እንደዚህ ማለት መጽሐፍ ቅዱስ በራሱ ገድል ነው። ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገድል መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይሄን ሳትቀበሉ የሚባል ነገር ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት ነው። ታሪክ እኮ ነው። መልካም ገድሉ ራሱ መጽሐፍ ቅዱስ ነው ይላሉ መምህራን። ስለዚህ መጽሐፍ ቅዱሱን ትታችሁ ገድላቱ ጋር ተወሸቃችሁ ልትልም አትችልም። በሌላ በኩል ማለት ነው ሶ እነዚህን ገላት አንተ ወንድሜ ካላፈርክባቸው እነዚህን ገድላት ኦርቶዶክሳውያኑ ካላፈራችሁባቸው እኛ መጽሐፍ ቅዱሳችንን ይዘን በመጽሐፍ ቅዱሱ መሰረት እስቲ እናንተ ደብቃችሁ የያዛችኋቸውን ገድላት እንመርምራቸው እያልናችሁ ስለሆነ አትደበቁ፣ ይዛችኋቸውኑና እንመርምራቸው ገድላቱን። እያደረግን ያለነው እንደዚህ ነው እንጂ መጽሐፍ ቅዱሳችንን ትተናል በመጽሐፉ መሰረት ግን ገድላቱ ከምንም የማይገቡ ከልቲክ የሆኑ ልምምዶችን የያዙ ናቸው ብለን እናምናለን። እና ሁልጊዜም ቢሆን ለዚህ ጉዳይ ሙግት እንጠራቸዋለን። እናንተ ደግሞ እንደተለመደው አትመጡም፣ ምክንያቱም ታፍሩባቸዋላችሁ። ኤኒዌይስ ለወንድሜ እነዚህ ምላሾች ከሰጠው በኋላ ግን እንዳልኳችሁ ቻሌንጆቹ እንዳሉ ናቸው። ቻሌንጆቹን አቀርብልሃለሁ፣ ልድገምልህ። አንደኛ ይህ መጽሐፍ ቅዱሳዊ የምንላቸው እንደ ኢንቮኬሽን ለስዕል መስገድ እንደዚሁም ፍትሀት የማርያም ቤዛነት ጉዳይ፣ የማርያም ከጥንተ አብሶ ነፃ መሆንና ያለመሆን ጉዳይ በሙሉ በሙግት ደረጃ የምናቀርባቸው ስለሆኑ ናና ሞግታቸው፣ እንሟገትባቸው። ሁለተኛ አምስቱ ሶላዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ አምስቱን ሶላዎች እንዴት እንደምንሞግታቸው እንመልከት። ሶስተኛ በገድላቱ ተወሸቃችሁ ብላል። ገድላቱን እናንተ ናችሁ እየደበቃችኋቸው ስላፈራችሁባቸው ያላችሁት። ገድላቱን መጽሐፍ ቅዱሴን ይዤ ልምጣና እንሞግታቸው። ገድላቱን እንመልከታቸው እስቲ ከመጽሐፍ ቅዱስ የሐሳብ ሳልወጣ መጽሐፌን ይዤ ማለት ቅዱሱን መጽሐፌን ይዤ ማለት ነው። ስለዚህ መጽሐፋችንን እየጣልን ሳይሆን የደበቃችኋቸውን ገድላት በመጽሐፉ መሰረት እያጋለጥ ናቸው ሰው እነዚህን ቻሌንጆች ወንድማችን እንደሚቀበለን ተስፋ እናደርጋለን። የጌታ ጸጋና ሰላም ከሁላችን ጋር።